አሰላሙ አሌይኩም ወረህምቱላ ወበረካቱ ውድና የተከበራችሁ የልጅ ፋፊ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ገል ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሀገራችንንም አላ ሰላም ያደርግልን። ዛሬ ጀላችው የመጣት በጣም የሆነ ምርጥና ፈጣን አዲስ ነጻ ሸበካን ሁላችሁ አውርዳችሁ ተጠቀሙበት። ለሁሉም ሀገር ነው የሚሰራው። ሳውዲ አረቢያ ለሁሉም ሸሪሀ ይሰራል። ዱባይ፣ ኳተር፣ ጆርዳን፣ ኦማን ሳውዝ አፍሪካ፣ ጀርመን፣ ኮዌት፣ ዩኬ፣ ሱዳን፣ ኢትዮጵያ እነዚህ ሀገር ያላችሁ ተጠቀሙበት። ነጻ ኢንተርኔት የሚሰራበትን ሀገር ስም ዝርዝር አስቀምጥላችኋለሁ። በዛ መሰረት ገብታችሁ አቡን እያወረዳችሁ ከፍታችሁ መጠቀም ትችላላችሁ። መጀመሪያ ለልጅ ፋፊ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደውን መልክቱን በመንካት ቤተሰብ ይሁኑ። የተለያዩ ቪዲዮዎችን በመለቅበት ሰዓት በፍጥነት ይደርሳችኋል። ቪዲዮ ላይ ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስፈሩልኝ። አሁን ቀጥታ ወደ ፕሮሰስ ነው የምንሄደው። መጀመሪያ አቡን ዳውንሎድ እናደርጋለን። ጎግላችን ውስጥ ገብተን እስቲም ኦሮ ብላችሁ ሰርች ቦታ ላይ ትጽፋላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። እኔ ጻፍኩን ትጽፋላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ያንን ክሊክ ታደርጉታላችሁ። እስክሮን እስክሮን ታደርጉታላችሁ። ኢንስታል የሚል ይመጣላችኋል። ኢንስታል ብላችሁ ሀቡን ደውሎድ ደርጋችሁ ከፍታችሁ ተጠቀሙበት። በጣም ሀሪፍ ነው። እንዳያመልጣችሁ። ይመቻችሁ።